እንኳን ለነቢያት ጾም በሰላምና በጤና ደረሳችሁ። በቤተ ክርስቲያን ቀኖና መሠረት ታላቁ ጾመ ነቢያት ገብቷል። ይህ ጾም ታላቁ ነጌታችንን የኢየሱስ ክርስቶስ የልደት በዓል የምንጠብቅበት የብርሃንና የንስሐ ወቅት ነው። ብዙዎቻችን እንጾማለን፣ ነገር ግን ቆም ብለን አስበን እናውቃለን፣ ይህን ጾም ለመጾም ዋነኛው ምክንያት ምን እንደሆነ፣ እናም ከምግብ መከልከል ባሻገር በትክክል እንዴት መጾም እንዳለብን ይህን ወሳኝ መንፈሳዊ ጉዞ አብረን ለመጀመር ዝግጁ ናችሁ? መልሳችሁ አዎ ከሆነ ይህ ቪዲዮ መንፈሳዊ እውቀት ለሚፈልጉ ሌሎች ኦርቶዶክሳዊያን ወንድሞቻችንና እህቶቻችን እንዲደርስ ላይክ በማድረግ ይተባበሩ። ከጾሙ በረከት ረድኤት ይከፍለን ዘንድ ሀገራችንንም ኢትዮጵያን ሰላም እንዲያደርጋት የመጣብንንም ክፉ ነገር ሁሉ እንዲያደርግልን በኮሜንት መስጫው ቦታ ላይ አሜን ብለው ይጻፉ። በየጊዜው የምንለቃቸውን መንፈሳዊ ይዘቶች እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የዘ ኦርቶዶክሳውያን ቤተሰብም ይሁኑ። አሁን ወደ ጾሙ መንፈሳዊ ምስጢር እንግባ። ለምን እንጾማለን የሚለውን ጥያቄ በመጽሐፍ ቅዱስ እና በቤተ ክርስቲያን ቀኖና መሠረት እንመልስ። የገና ጾም የሚባለውን የጾመ ነቢያት ትርጉም፣ የጾሙን መንፈሳዊ ምስጢርና በዘመናችን እንዴት ፍጹም በሆነ መንገድ መጾም እንደምንችል እንማራለን። እስከ መጨረሻው ድረስ አብራችን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነቢያት በተለያዩ ስሞች ይጠራል። ጾመ ነቢያት፣ ጾመ አዳም፣ ጾመ ስብከት፣ ጾመ ማርያም፣ ጾመ ልደት፣ ጾመ ፊልጶስም ይባላል። ይህ ሁሉ ስያሜ ታላቅ ምስጢርን ይዟል። የእነዚህን ስያሜዎች ምስጢር አንድ በአንድ እንመለከታለን። አንደኛ፣ ጾመ ነቢያት። ጾመ ነቢያት የተባለበት ምክንያት ነቢያት የሰው ልጅ መድኃኒት ይወርዳል ብለው በትንቢት ተናግረዋል። ይህ ትንቢት እንዲፈጸምና አምላክ ሰው ሆኖ እንዲወለድ በጾም በጸሎት ተወስነው ይጠባበቁ ስለነበረ ነው። እኛም ልደቱን በደስታ ለመቀበል እንደ ነቢያቱ በመንፈስ ለመዘጋጀት እንጾማለን። ሁለተኛ፣ ጾመ አዳም። ጌታ ለአዳም የገባውን ቃል ኪዳን በዚህ ጊዜ ስለተፈጸመበትና ልጆቹን ከዲያብሎስ ባርነት ለመዋጀት መወለዱን የምናስብበት ጾም ነው። ሶስተኛ፣ ጾመ ስብከት ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑ ጾመ ስብከት ወይም የስብከት ጾም ይባላል። አራተኛ፣ ጾመ ማርያም እመቤታችን ቅድስት ድንግል ማርያም ጌታችንን እንደምትወልድ ከተነገራት በኋላ በትህትና ሰማይና ምድር የማይወስኑት አምላክን ጸንሼ ምን ሰርቼ እወልደዋለሁ በማለት ጌታን ከመወለዷ በፊት ስለ ጾመችው ጾመ ማርያም ይባላል። አምስተኛ የጾሙ መጨረሻ መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት፣ የልደት ጾም በመባል ይታወቃል። እንደዚሁም ጾመ ሐዋርያት ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን ሳይሆን አብይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን? በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና፣ በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ፣ የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቅያን አውራጃ ሁሉ እየተዘዋወረ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ አሚና እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍሪቅያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑ ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸዋል። ሥጋውንም አስክሬኑም በክብርም አሳርፎታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። መልእክቱ ግልጽ ነው። የጾሙ ዋነኛ ዓላማ ዓለምን ለማዳን ሰው ሆኖ ለሚወለደው ጌታችን ለመዘጋጀት ነው። ልክ እናት ለልጇ መምጣት የምትዘጋጀው ሁሉ እኛ ምእመናን ለልደተ ክርስቶስ በቅድስና መዘጋጀት ስንል እንጾማለን። አሁን ደግሞ ይህን ጾም እንዴት መጾም እንዳለብን እንመልከት። የጾም መታቀብ ከጥሉላት ምግቦች ብቻ አይደለም። ጾም ሦስት ነገሮች አሉት፦ ጾም፣ ጸሎትና ምጽዋት። በእኛ ቤተ ክርስቲያን ስርዓት ከኅዳር 15 እስከ ታህሳስ 28 ድረስ የጥሉላት ምግቦች ማለትም ስጋ፣ ወተትና ቅቤ አይበሉም። ከጠዋት ጀምሮ እስከ 9 ሰዓት ድረስም ከመብል መታቀብ የጾሙ ሥርዓት ነው። በጸሎት መትጋትም አለብን። ጾም ያለ ጸሎት ባዶ ነው። ይህን ጊዜ በሰባቱ ጊዜያት ሌሊት፣ ንጋት፣ ሦስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት፣ ሰርክና በመኝታ ሰዓት ጸሎታችንን የምናጸናበት ነው። በንስሐም እንታጠብ። በንስሐ አባት ፊት ቀርበን ኃጢአታችንንም እንናዘዝ። ምጽዋትም መስጠት ይጠበቅብናል። የምንጾመውም እግዚአብሔርን ደስ ለማስተኘት እንጂ ለሰው ለመታየት አይደለም። በጾማችን ጊዜ የምንቆጥበው ለድሆችና ለችግረኞች እናካፍል። ያለ መጽዋት ጸሎት አይቀናም፣ ያለ ጸሎትን ጾም ፍጹም አይሆንም። በመቀጠል የዘመናችን ፈተናዎችና መፍትሄዎቻቸውን እንመልከት። እዚህ ጋር ለራሳችን የምንሰጠው ትልቅ ጥያቄ አለ። እኔ በጾም ወቅት ከምንድነው የምጾመው? ብለን ራሳችንን እንጠይቅ ይገባል። ዛሬ ከምግብ መከልከል ቀላል ሊሆን ይችላል፣ ነገር ግን ከክፉ ልማዶች መታቀብ እጅጉን ይከብዳል። ስለዚህ መላ ሀሳቦቻችንን አስገዝተን ልንጾም ይገባናል። ዓይናችን ክፉ ነገር ከማየት ይጹም። ያላችሁበትን የሶሻል ሚዲያ አጠቃቀም አስተካክሉ። ለአእምሯችሁ እና ለነብሳችን የሚሆነንን ነገር እንመልከት። ወሬን ከማድመጥ ስድብንና ከንቱ ነገርን ከመስማት ጆሮችን ይጹም። ከሐሜት፣ ከውሸት፣ ከንዴት፣ ከንቱ ንግግር ምላሳችን ትጹም። ከክፉ ሐሳብና ከቂምም አእምሯችን ይጹም። በዚህ የገና ጾም የንስሐ፣ የፍቅርን፣ የትህትናንና የሰላም በጎ ምግባርን እናብዛ። በዚህ መንገድ ስንጾም ነው የነቢያትን በረከት የምንቀበለው። የገና ጾም የፍቅርና የተስፋ ወቅት ነው። ነቢያት የማጸም ፍሬ ይወለዳል ብለው የተናገሩትን ቃል የሚፈጸምበት ወቅት ነው። እንግዲያውስ ውድ ኦርቶዶክሳውያን ወንድሞቼና እህቶቼ ከኅዳር 15 ጀምሮ እስከ ልደተ ክርስቶስ ዋዜማ ድረስ ያለውን ጊዜ በጾምና በጸሎት በመጽዋዕት ራሳችንን እናድስ። ከምግብ ብቻ መታቀብ ሳይሆን ከክፉ አስተሳሰብና ከኃጢአት በመራቅ ልባችንን ለንጉሱ መወለድ እናዘጋጅ። የነቢያት አምላክ፣ የሐዋርያት አምላክ፣ የመቤታችን ቅድስት ድንግል ማርያም አምላክ በረከቱን ያሳድርብን፣ በሰላምና በጤና ለብርሃነ ልደቱ በሰላም ያደርሰን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ በያላችሁበት ይብዛ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። አሜን።